ተጠቁ ያቺ የመጀመሪያዋ እኔና ታሚ ወሰድናት ፖሊስ ጣቢያ። የተደፈረችው ልጅቷ ትንሽ ልጅ ናት። ቤተሰቦች እሺ ናቸው ስንላት ወሎ ናቸዋለች። በጣም ትንሽ ልጅ ናት። ታሚ አይቷታል። ትቀጠቀጣለች። ይሄ ታፏን እንዳለ ልጦታል። እንዲህ እንዲህ ነው የምትለው ህመሟን ለማስረዳት እርቧ፣ አፏ ደርቆ ውሃ እንኳን ጠጪ ስንላት ፈርታ በወገኗ በራሷ ማለት ነው። ፖሊሶቹ እንዴት እንዳከበሯት እድሜ ለታሜ ታሜ ሄዶ በሚችለው ቋንቋ ሲናገር አክብሯት። ፖሊሶቹ መኪና ይዘው መጥተው ነው አስገብቷት። ልጁ ተጠርጦ ሲጠየቅ ታሜ ምንድን ነው ያለው እኔ በኖርማል በኖርማል አይደለም የደፈርኳት እጄን ነው ማህፀማ ውስጥ ያስገባት ብሎ ነው የተናገረው። ሰላም ጤና ይስጥልኝ። ወደና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት በሰላም ክርስቶስ ይዛላችሁ መጥቻለሁ ማለት ነው። ዛሬ በአዲስ ቪዲዮ ለቻናል አዲስ ናችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ እንግዲህ መግቢያው ላይ እንዳያችሁት በዚህ በዱባይ ዩናይት ዩናይትድ አረብ ኤምሬት አንዲት እህታችን እንግዲህ በአረመኔ ወንድ ተደፍራለች። በጣም ነው የሚያሳዝነውና ፍትህ ለእህቶቻችን ልንል ይገባል በእውነት በጣም ነው የሚያሳዝነው። ሀገራችን ላይ የምናያቸው በጣም ብዙ አሳፋሪ ድርጊቶች ይደረጋሉ። በስደት ሀገር ደግሞ እንደዚህ አይነት ነገር መከሰቱ በጣም ነው የሚያሳዝነው። እህታችን እንግዲህ እንደ ማንኛውም ሰው ከሀገሯ የወጣችሁ ሰርታ ለመለወጥ ነው፣ ከጠረቤት ጠፍታ ደግሞ እንግዲህ እንደዚህ አይነት ነገር ገጥሟታል ማለት ነው። ይህም ደግሞ በደላላዎች አመካኝነት ነውና፣ እንዴት እርስ በርሳችን ተላልፈን እንሰጣጣለን? በጣም ከባድ ነው የምር ማለት ነው። በጣም ያሳዝናል። እች ልጅ እድሜዋ ገና ትንሽ ናት፣ የአስራ ስምንት ዓመት ልጅ ናት። ነገሮችን ማገናዘብ አትችልም። በዚሁም ደግሞ በእሷ ፍላጎት ሳይሆን ተገዳ ተደፍራለች ማለት ነው። ሙሉ ቪዲዮን አስቀምጥላችኋለሁ በተወሰነ መልኩ። በጣም ይዘገንናል። እንደዚህ አይነት ወንዶችን ለተወሰነ ደቂቃ ስሜታቸው ብለው ግን የእህቶችን ህይወት ባያበላሹ፣ ህይወታቸውን ባያጨልሙባቸው መልካም ነው ለማለት ወዳለው ከባድ ነው። እንዴት? እህት የለውም? እናት የለውም? በጣም ከባድ ነው እና ይሄ ሰው ለህግ መቅረብ አለበት። በእርግጥ እዚህ ሀገር ያለው ህግ ጠንከር ያለ ነው፣ እንደኛ እንዳ ኢትዮጵያ አይደለም። እና ወንዶች ለትንሽ የደቂቃ ደቂቃ ለስሜታችሁ ብላችሁ የሴት ልጅ ህይወት ባታበላሹ በጣም መልካም ነው ብዬ አስባለሁ። እቺ ልጅ የነገ ብዙ ተስፋ ያላት ብዙ ራዕይ ያላት፣ ነገር ግን የተሻለ ስራ ለመስራት ነው ከማዳም ቤት ወይም ደግሞ ከጠለብ ቤት ጠፍታ የተሻለ ስራ ለመፈለግ የተሻለ ስራ ለማግኘት ነው። እንግዲህ እኛ ቢሮዎቹም እኛው ራሳችን የኢትዮጵያኖች ናቸው፣ ደላሎቹም ኢትዮጵያኖች ናቸው። ነገር ግን ደግሞ እነዚህ ጦታዊ ትንኮሳ የሚያደርሱ ከሆነ በጣም ከባድ ነው። ቢያንስ እኛ እኮ ተባብረን ሌላ ጠላት እኛን እንዳያጠቃል እርስ በርሳችን መከላከል ሲገባን፣ ግን እኛ እርስ በርሳችን ነው እንደ አውሬ እየተበላላን ያለነው እና የአንድ ሀገር ሰው የአንድ ሀገር ዜጋ ማለት ምንድን ነው እሱ፣ አንዱ ለአንዱ መከታ መሆን ነበር የሚገባበት። አሁን ግን በዛ በተቃራኒ ነው ያለ ነው ማለት ነው። ሰው የሌላ ሀገርን ዜጋ ምናልባት ቢፈራ ኦኬ። ግን እኛ የራሳችንን ሀገር ዜጋ ፈርተን ነው መኖር ያለብን ወይስ ምንድን ነው? የሰው ሕይወት ማጨለም በጣም ከባድ ነው እና አባካችሁ ወንዶች ራሳችሁን ለመግዛት ሞክሮ ይሄ ሲጀመር ዝሙት ነው። ዝሙት ደግሞ በእግዚአብሔር ዘንድ የተጠላ የመጨረሻ ኃጢያት ነው ማለት ነው። ይሄ ሆኖም እንዳለ እግዚአብሔርን ባትፈሩ ግን ትንሽ እህት የልጅ እንግዲህ እንደምታዩት እዚህ ጋር ፒክቸሩን ትልቅ ነው ብዙ ነገርን ማገናዘብ ይችላል። እህታችን ደግሞ በጣም ትንሽ ናት። የአስራ ስምንት ዓመት እንግዲህ አንዳንዴ ስደት በልጅነታቸው የሚሰደዱ አሁን ላይ በተለይ ትንንሾች እህቶቻችን ናቸው እየተሰደዱ ያሉት። ምንድነው እሱ ሰርተው እራሳቸውን ለመለወጥ ቤተሰቦቻቸውን ለመለወጥ ትምህርታቸውን እንኳን እያቋረጡ እየተሰደዱ ይገኛሉ። እንግዲህ የሀገራችንን ሁኔታ ያለበትን እናንተ ታቃላችሁ እንዲና እንደዛ ነው ብዬ ማውራት አይጠበቅብኝም። ነገር ግን ደግሞ ራሳቸውን ለመለወጥ የተሰደዱ እህቶቻችንን ብንችል ማገዝ ነው ያለብን፣ ስራ ፈልገን ማስገባ ነው ያለብን። በተቸገሩት ነገር ከጎናቸው መሆን ሲገባን፣ ግን ያለ ፍላጎት እንደዚህ ፆታዊ የሆነ ትንኮሳ ማድረግ ተገቢ አይደለም። ፕሊስ የኢትዮጵያ ደላሎች፣ በዚህ በዱባይ ሀገር ያላችሁ አብዛኞቻችሁ ብዙም ጊዜ ራስ ወዳድ ናችሁ። ሰራተኛ ስርዓት አስገባላችሁ ከዛ በኋላ እንደዚህ ሲደፈሩ፣ ደሞዛቸው ሲከለከል፣ ሲታመሙ፣ ሲደበደቡ ምንም አይነት ኃላፊነት እየወሰዳችሁ አይደለም እና የሰው ነፍስ በእጃችሁ ለምን ይጠፋል? ለምን ዋጋ ታስከፍላላችሁ? በስነ ስርዓት ካመጣችሁ ገንዘብ ተቀብላችሁ ነው ማዳን ቤት የምታስገቡት። ያንን ነገር እራሳችሁ መቆጣጠር ሲገባችሁ አሳልፋችሁ ደግሞ ለወንድ ብቻ በጣም ከባድ ነው። እናንተ ነገር ልጅ አትወልዱም፣ እህቶች የሏችሁም? ይኖራችኋል፣ በእርግጠኝነት ሁሉም ሰው ታናናሽህት ይኖረዋል፣ ታላላቅምህት ይኖረዋል። ነገር ግን እንደዚህ እርስ በርስ መጨካከን ከባድ ነው እና እርስ በርሳችን ከምንጨካከል እርስ በርሳችን አንድ እንሆን እና አንዳችን ከአንዳችን ጎን በመቆም ሁላችንም ስደት ነው ያለ ነው። ስደት ደግሞ የወጣ ነው ሰርተን ለመለወጥ ነው። ሰርቶ ለመለወጥ የሚፈልግ ሰው ደግሞ የአንዱን ህይወት እዚህ ጋር ማጨለም የለበትም። ከቻለን ለሰዎች ብርሃን ነው መሆን ያለብን። ያንም ማድረግ ካልቻለን ሰዎችን መርዳት ሰፖርት ማድረግ ካልቻለን ግን ምንድነው ሰዎቹን መጉዳት የለብንም። ሰዎች በእኛ ማልቀስ የለባቸውም። ሰዎች በእኛ ምክንያት ማዘን የለባቸውም። ብንችል መርዳት ነው። መርዳት ያልቻለ ሰው ደግሞ ለሌላው የውድቀት መሰረት መሆን የለብንም ማለት ነው። እኔ አንድን ሰው ከቻልኩኝ እረዳለሁ፣ ካልቻልኩኝ ግን ያ ሰው በእኔ እንዲያዝን በእኔ ሰው በእኔ ምክንያት እንዲወድቅ እንዲሰበር ምክንያት መሆን የለብኝም። ከቻልኩኝ እሰየው፣ በረዳ ጥቅሙ ለራሴ ነው፣ ለዛ ሰው ሳይሆን እኔ ሰው መርዳት ከቻልኩኝ ያ ሰው አይደለም ተጠቃሚ ነው። እኔ ሰውን ስንረዳ ለሰዎች መልካም ስናደርግ ምናልባት ያንን ሰው እኛ እየጠቀመን ይመስለናል እንጂ የበለጠ ተጠቃሚዎቹ እኛ ነን ማለት ነው። መልካም አድርጎ በዚህ ምድር ላይ ዋጋ ሳይከፈለው የቀረ የለም። መልካምነት በራሱ የህሊና እርካታ አለው ማለት ነው። የህሊና እርካታ ደግሞ ትልቅ ነገር ነው፣ በምንም ልናገኘው አንችልም እና ትንሽ መልካም ነገር አድርገን እራሳችንን ማስደሰት ፈጣሪያችንን ማስደሰት እየቻለን ክፉ ስራ እየሰራን ግን ከፈጣሪያችንም ተጣልተን ከራሳችንም ጋር ተጣልተን ለምን እንኖራለን? ከቻለን መልካም እናደርግና፣ እቺ እህታችንን እንደዚህ ያደረገው ልጅ ግን ለህግ ቀርቦ የራሱን የሆነ ማለት መቀጫ ማግኘት አለበት። የሀገራችን ጉዳይ እዛው ተከኖ ይብሰል። እዛ የሴት ልጅ መደፈር፣ የህፃናት መደፈር፣ መገደል፣ ይሄ ሲጀመር ምንድን ነው ብርቅማ? አይደለም፣ እየተለመደ ነው ደግሞ የሀገራችን ሳያንስ በሰው ሀገር ላይ ተሰደን ስንኖር ደግሞ እንደዚህ አይነት ነገር በራሳችን በራሳችን ዜጋ በኢትዮጵያ በጣም ነው የሚያመው በጣም ነው የሚያሳዝነው። ሌላ ዜጋ ቢሆን ኦኬ፣ ሌላ ዜጋ ነው ልንል እንችላለን። ግን እዛ ከሀገራችን ያለውን ጭካኔ እዚህም ደግሞ በሰው ሀገር ይዘን መተን እንደዚህ ማድረግ ይሄ እኔ እንጃ ሰው የሰውኛ ባህሪ አይደለም። ነገር ግን እንግዲህ ልጁ ከተያዘ ለፖሊስ ጣቢያም ቀርቧል። የዚህ ሀገር መንግስት ደግሞ ህጉ ጠበቅ ያለ ነው ኖር እንደ ኢትዮጵያ አይደለም። ኢትዮጵያ ሰው ገሎም ይኖራል ምንም ማለት አይደለም፣ እየኖሩ ስለሆነ ማለት ነው። ነገር ግን እዚህ ህጉ እንደዛ አይደለም እና እንደዚህ የምታረጉ ወንዶች ራሳችሁን እራሳችሁን ግዙ። በቃ እራሳችሁን ገዝታችሁ ስሜታችሁን አሸንፋችሁ መኖር አለባችሁ። የሴት ልጅ ጥቃት መቆም አለበት። የሴት ልጅ መደፈር፣ የህፃናት መደፈር መቆም አለበት ማለት ነው። እኛ በቃ ካላልን እኛ እርስ በርሳችን አንዳችን ለአንዳችን ካልቆምን እንደዚህ እስከ መቼ ሊዘልቅ ይችላል? አስባችሁታል? እቺ ልጅ የሚደርስባት የስነ ልቦና ጫና፣ ተገዳ፣ ጭንና ጭኖ እስከሚላላት ድረስ በጣም ነው የሚያሳዝነው። በጣም ማለት ነው ያማል ፈልጋ ቢሆን ኦኬ ፈልጋ ነው ወዳ ነው አፍቀራ ነው ልንል እንችላለን። ያንን ተጠያቂነት የምትወስድበት ሪስኩ የሷ ነው ማለት ነው፣ ፈልጋ ለመተረገው ነገር ተገዳ ግን በግዳጅ አስገድዶ መድፈር ይሄ ተገቢ አይደለም ማለት ነው። ተገቢ አይደለም። ከዚህ በኋላ ያላት ምንድን ነው እሱ? ይሄ የማይ የማይለቅ ጥቁር አሻራ ነው ማለት ነው ምክንያቱም መቼ ልትረሳው ማትችል የተገደደችበት ናት። ከዚህ በኋላ ደግሞ እሷ ወንድ ልጅ እንዳውሬ ለው ልታይ የምትችለው ምክንያቱም አስገድዶ ደፍሯት አላ ብቻ በጣም ከባድ ነው። በጣም ስሜታዊ እያደረጋል። እና የሀገራችንን ባህሪ ቢያንስ ጥለን ነው መሰደድ ያለብን። ስንሰደድ እንኳን ባህሪያችንን መቀየር የለብንም። እንዴት የሰው ልጅ እንደ እንስሳ ይሆናል? የወጣበት አላማ እያለ እንዴት ትንሽ ልጅ ገና ምንም ማታውቅ ልጅቷ የወሎ ልጅ ናት። ከክፍለ ሀገር ነው አብዛኛው ሰው ተሰዶ የሚመጣው ምንም አይነት መረጃ ስለእንደዚህ እንደዚህ አይነት ነገር አይኖረውም ማለት ነው። ቤተሰቦቿ ብዙ ዋጋ ከፍለው ነው ያሳደጓ ዝም ብለው አይደለም። አንድን ልጅ ለማሳደግ ወላጅ በጣም ብዙ ዋጋ ይከፍላል። ሳይማር ያስተምራል፣ ሳይበላ ያበላል። ብቻ ብዙ ነገር አለ። ይህንን ሁላችንም ያለፍንበት የቤተሰቦቻችን ለእኛ የከፍሉትን ዋጋ ስለምናቅ መናገር አይጠበቅብኝም። የእያንዳንዱ የኢትዮጵያ ወላጅ ለልጆቹ በጣም ብዙ ዋጋ ከፍሎ ነው ልጆቹን የሚያሳድገው። ለራሱ ምናልባት በእግሩ ሄዶ ነው ጫማ ለልጆቹ የሚገዛው እና የኢትዮጵያ ወላጆች በጣም ዋጋ ከፍሎ ነው የሚያሳድጉት። ዋጋ ከፍሎ የሚያሳድግን ልጅ ደግሞ የማንም ጎረምሳ፣ የማንም ጋጠወጥ መጥቶ የአንድን ሴት ልጅ ህይወት ማጨለም የለበትም። ይህንን እኛ በጋራ መቃወም አለብን። የእውነት በጣም ነው የተናደድኩት። ሶሻል ሚዲያ ላይ ነው ያየሁት ቪዲዮን ብዙ አስከፊ ነገሮችን እናያለን ግን የሴት ልጅ ጥቃት መቆም አለበት በዚህ መቀጠል የለበትም እስከ መቼ ነው ቆይ በነፃነት መኖር አንችልም ከሀገራችን ተሰደን በሰው ሀገር እየተሰደድ ነው እኮ ሰርተን ለመለወጥ ነው እንጂ ብቻ በጣም ከባድ ነው ይህ ልጅ ሁላችሁም ሁላችሁም ሼር እያደረጋችሁ ቲክቶክ ላይም ገብታችሁ ሼር እያደረጋችሁ ድምፅ እየሆናችሁ የእጁን ማግኘት አለበት ቢያንስ መቀጣጫ ነው መሆን ያለበት ማለት ነው ፍትህ ለሴቶች ፍትህ ለሴቶች። ያለ ፍላጎታቸው ለሚደፈሩ የፍላጎታቸውን አይመለከተንም። ያንን አንድ ሰው ፈልጎ ከገባበት ፈልጎ ነው የገባበት። ነገር ግን ተሰደው ራሳቸውን ለመቀየር ቤተሰቦቻቸውን ለመቀየር የተሰደዱ እህቶቻችንን ለእነሱ ፍትህ መጠየቅ አለብን ማለት ነው።